ምዕራፍ 14። በእስራኤል ንጉሥ በኢዮአካዝ ልጅ በዮአስ በሁለተኛው ዓመት የይሁዳ ንጉሥ የኢዮአስ ልጅ አሜስያስ ነገሠ። መንገሥ በጀመረ ጊዜ የሀያ አምስት ዓመት ጕልማሳ ነበረ፤ በኢየሩሳሌምም ሀያ ዘጠኝ ዓመት ነገሠ። እናቱም ዮዓዳን የተባለች የኢየሩሳሌም ሴት ነበረች። በእግዚአብሔርም ፊት ቅን ነገር አደረገ። ነገር ግን አባቱ ኢዮአስ እንዳደረገ ሁሉ እንጂ እንደ አባቱ እንደ ዳዊት አላደረገም። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶች ላይ ባሉት መስገጃዎች ይሰዋና ያጥን ነበር። መንግሥቱም በጸናለት ጊዜ አባቱን የገደሉትን ባሪያዎች ገደለ። በሙሴም ሕግ መጽሐፍ እንደ ተጻፈ እግዚአብሔርም ሁሉ በኀጢአቱ ይሙት እንጂ አባቶች በልጆች አይሙቱ ልጆችም በአባቶች አይሙቱ ብሎ እንዳዘዘ የነፍሰ ገዳዮቹን ልጆች አልገደለም። እርሱም በጨው ሸለቆ ከኤዶምያስ ዐሥር ሺህ ሰው ገደለ። ሴላን በሰልፍ ወስዶ ስሟን እስከ ዛሬ ድረስ ዮክቴኤል ብሎ ጠራት። በዚያም ጊዜ አሜስያስ ና እርስ በርሳችን ፊት ለፊት እንተያይ ብሎ ወደ እስራኤል ንጉሥ ወደ ኢዩ ልጅ ወደ ኢዮአካዝ ልጅ ወደ ዮአስ መልእክተኞችን ላከ የእስራኤልም ንጉሥ ዮአስ የሊባኖስ ኩርንችት ልጅህን ለልጄ ሚስት አድርገህ ስጠው ብሎ ወደ ሊባኖስ ዝግባ ላከ የሊባኖስም አውሬ አልፎ ኵርንችቱን ረገጠ ኤዶምያስን በእውነት መታህ ልብህንም ከፍ ከፍ አደረግ በዚያ ተመካ በቤትህም ተቀመጥ አንተ ከይሁዳ ጋር ትወድቅ ዘንድ ስለ ምን መከራ ትሻለህ ብሎ ወደ ይሁዳ ንጉሥ ወደ አሜስያስ ላከ አሜስያስ ግን አልሰማም የእስራኤልም ንጉሥ ዮዓስ ወጣ እርሱና የይሁዳ ንጉሥ አሜስያስም በይሁዳ ባለች በቤት ሳሚስ እርስ በርሳቸው ተያዩ ይሁዳም በእስራኤል ፊት ተመታ እያንዳንዱም ወደ ድንኳኑ ሸሸ የእስራኤልም ንጉሥ ዮዓስ የይሁዳን ንጉሥ የአካዝያስን ልጅ የኢዮአስን ልጅ አሜስያስን በቤት ሳሚስ ይዞ ወደ ኢየሩሳሌም መጣ የኢየሩሳሌምንም ቅጥር ከኤፍሬም በር ጀምሮ እስከ ማዕዘኑ በር ድረስ አራት መቶ ክንድ አፈረሰ። ወርቁንና ብሩን ሁሉ በእግዚአብሔርም ቤትና በንጉሡ ቤተ መዛግብት የነበሩትን ዕቃዎች ሁሉ፣ በመያዣም የተያዙትን ወስዶ ወደ ሰማርያ ተመለሰ። የቀረውም ያደረገው የዮአስ ነገር ጭከናውም፣ ከይሁዳም ንጉሥ ከአሜስያስ ጋር እንደ ተዋጋ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮአስም ከአባቶቹ ጋር አንቀላፋ፣ በሰማርያም ከእስራኤል ነገሥታት ጋር ተቀበረ። ልጁም ኢዮርባዓም በፋንታው ነገሠ። የይሁዳ ንጉሥ የዮአስ ልጅ አሜስያስ ከእስራኤል ንጉሥ ከኢዮአካዝ ልጅ ከዮአስ ሞት በኋላ ዐሥራ አምስት ዓመት ኖረ። የቀረውም የአሜስያስ ነገር በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? በኢየሩሳሌምም የዓመፅ መሐላ አደረጉበት፣ እርሱም ወደ ለኪሶ ኮበለለ። በኋላውም ወደ ለኪሶ ላኩ፣ በዚያም ገደሉት። በፈረስም ጭነው አመጡት፤ በኢየሩሳሌምም በዳዊት ከተማ ከአባቶቹ ጋር ተቀበረ። የይሁዳም ሕዝብ ሁሉ የዐሥራ ስድስት ዓመት ልጅ የነበረውን አዛርያስን ወስዶ በአባቱ በአሜስያስ ፋንታ አነገሠው። ንጉሡም ከአባቶቹ ጋር ካንቀላፋ በኋላ ኤላትን ሠርቶ ወደ ይሁዳ መለሳት። በይሁዳ ንጉሥ በኢዮአስ ልጅ በአሜስያስ በአምስተኛው ዓመት የእስራኤል ንጉሥ የዮአስ ልጅ ኢዮር በሰማርያ መንገሥ ጀመረ። አንድ ዓመትም ነገሠ። በእግዚአብሔርም ፊት ክፉ ነገር አደረገ። እስራኤልንም ካሳተው ከናባጥ ልጅ ከኢዮር በአም ኃጢአት ሁሉ አልራቀም። የጋት ሄፌር በነበረው በአማቴ ልጅ በባሪያው በነቢዩ በዮናስ እጅ እንደተናገረው እንደ እስራኤል አምላክ እንደ እግዚአብሔር ቃል የእስራኤልን ድንበር ከሐማት መግቢያ ጀምሮ እስከ ዓረባ ባሕር ድረስ መለሰ። የታሰረውና የተለቀቀውም እንደጠፋ ጠፋ፣ እስራኤልንም የሚረዳ እንዳልነበረ፣ እግዚአብሔር እጅግ የመረረውን የእስራኤልን ጭንቀት አየ። እግዚአብሔርም የእስራኤልን ስም ከሰማይ በታች ይደመስስ ዘንድ አልተናገረም፤ ነገር ግን በዮአስ ልጅ በኢዮርበዓም እጅ አዳናቸው። የቀረውም የኢዮርበዓም ነገር ያደረገውም ሁሉ ጭከናውም፣ እንደ ተዋጋም የይሁዳ የነበረውን ደማስቆንና ሐማትን ለእስራኤል እንደመለሰ በእስራኤል ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ዮርብዓምም ከአባቶቹ ከእስራኤል ነገሥታት ጋር አንቀላፋ፤ ልጁም ዘካርያ በፋንታው ነገሠ።